ሰላም፣ ሰላም ያው ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን ደግሞ የአማርኛ የመጀመሪያ ፊደላትን እንዴት ነው የምናውቀው፣ ከዛ በኋላ የአማርኛ ፊደላትን ካወቅን በኋላ እንዴት ነው ቀጣዮቹን ቤተሰቦቻቸውን በስርዓት የምናውቀው፣ እንዲሁም ደግሞ ይህንን ለማወቅ እንዴት ነው ምን አይነት ብልሃት ወይም ምን አይነት ጥበብ እንጠቀም እያላቸው አማርኛን በፊደላትን መያዝ ተቸገርን ከያዝናቸውም በኋላ ቃላት እንዴት እንደሚመሰረት አልቻልንም፣ ቃላት እየተመሰረቱ ቃላትን ማንበብ እና እንደዚሁም ደግሞ ቃላት መጻፍ አልቻልንም እያላችሁ በቴክስት የጻፋችሁት ልጆች ቢያንስ ይህንን መፍትሄ ይሆናችኋል ወይም መልስ ታገኙበታላችሁ ብዬ ያሰብኩትን ዝግጅት ይዤላችሁ መጥቻለሁ። ከዚህ በተጨማሪ ከእኛ ጋር ቀጥታ በኦንላይን ገብታችሁ መማር የምትፈልጉ ልጆች ባስቀመጥ ነው ስልካችን፣ በዋትሳፕ በኢሞ በቴሌግራም እየደወላችሁ አናግሩን። የምፈልጉትን ትምህርት በምፈልጉት ሰዓት እናስተምራችኋለን። እንግዲህ የአማርኛ ፊደላት የመጀመሪያ ሆሄያት የሚባሉት በመጀመሪያው ምንም ቅጽል የሌላቸው መጀመሪያው ላይ የሚገኙት ናቸው። ሌሎቹ እንግዲህ እነዚህ ፊደላት ሰባት ሰባት ቤተሰቦች ናቸው ያሉት በዋናነት እነዚህን የመጀመሪያ ፊደላትን ካወቃቸው ሁለተኞች፣ ሶስተኞች፣ አራተኛ እና አምስተኛ ፊደላት እንዴት መለየት እንደሚችሉ ማሳያቸው ይሆናል። አሁን እንደምታዩቸው እነዚህ የተለያዩ ፊደሎቹ እዚህ ጋር ሁለተኞች ሶስተኞች ጋር ስትሄዱ ለምሳሌ ሀ ሰባት ቤተሰቦች አሏት። እዚህ ጋር ላይ ለሳምፕል ያህል የው እንግዲህ የዚህ የሀ ቤተሰብ የመጀመሪያዋ ፊደል ይቺ ሀ ናት። ለበ ለምሳሌ በፊደል ው ሰባት ቤተሰቦች አሉት። የዚህ የበ ፊደል የመጀመሪያው ሆሄ በናት። እንግዲህ እናንተ እነዚህን የመጀመሪያ የመጀመሪያ ፊደላትን ካወቃችሁ፣ ከዛ በኋላ ሁለተኛ ፊደላትን ሶስተኛ ፊደላትን አራተኛ ፊደላትን ለመለየት ደግሞ እንደምታዩት ሁለተኛ ፊደላት ላይ በጎን በጎን ናቸው። እንደምታዩአቸው ቅጽል ቅጽል አላቸው ማለት ነው። ሶስተኛ ፊደላት ጋር ስትሄዱ እግራቸው ጋር ሸፈፍ ሸፈፍ ማድረግ ነው የተለመደ ነገር። የሁሎቹን ጋር ስትሄዱ በአማርኛ መዝገበ ቃላት ወይም ሙሉ የአማርኛ ፊደላት ጋር ስትጽፉ ከእግራቸው ላይ ሸፈፍ ሸፈፍ ያለ ነገር ካለው እግራቸው ወደ ቀኝ ወደ ቀኝ በኩል እግራቸው ከተንሻፈፈ ካለምንም ጥያቄ ይሄ ፊደል ሶስተኛው የአማርኛ ፊደል ነው ብላችሁ ትይዛላችሁ። በዛ መሰረት ሶስተኛ የአማርኛ ፊደል ደግሞ ይ የሚል ድምፅ አለው። ሀ ከሆነ ሂ ይሆናል፣ በከሆነ ቢ፣ የ ከሆነ ይ፣ ከ ከሆነ ኪ፣ ሌላም ፊደል ከሆነ ይህ በሚል ድምጽ ያለው ድምጽ ያለው ፊደል ይሆናል ማለት ነው። አራተኛው ጋ ስንሄድ እንግዲህ አራተኛው ጋ ባለ ሁለት እግር ፊደላት ከሆኑ በ ግራ በኩል ያለ ግራቸው ያጥራል። እንዲሁም ደግሞ ባላንድ ግር ፊደላት ከሆኑ እንደምታዩቸው ወደ ግራ በኩል ይጣመማል። ይህ እንግዲህ ወደ ቀኝ ወደ ቀኝ ነው የተጣመመው። ሁለተኛ ፊደሮች ጋር ሶሪ ሶስተኛ ፊደሎች ጋር ስታዩቸው ወደ ቀኝ ወደ ቀኝ በኩል ነው ግራቸው የተጣመመው። አራተኛ ፊደላት ደግሞ ደግሞ ወደ ግራ በኩል። ባላንድ ግር ፊደላት እንግዲህ ባላንድ ግር ፊደላት እነማን እንደሆኑ አሳያችኋለሁ። እነሱ ከሆኑ ወደ ግራ በኩል ጠመም ጠመም ይላል ማለት ነው። አምስተኛ ፊደሎች ካለምንም ነገር ሁሎችም ቀለበት ይኖራቸዋል። ሁሎችም ፊደሎች ቀለበት ይኖራቸዋል። ስድስተኛ ፊደሎች አብዛኛውን ጊዜ ጠመዝማዛ ወይም ርክርክ የሚባል ነገር የሚባለው ነገር ነው ያላቸው። እንደምታዩት ህ ከዚች ጋር ጠመዝመዝ ያለ ነገር አላት። ትም ስታዩት እንደዚሁ ከዚች ጋር ጠመዝመዝ ያለ ነገር አላት። ክም እንደዚሁ እዚህ ጋር ስታዩት ጠመዝመዝ ያለ ነገር አላት። ትም እንደዚሁ እዚህ ጋር ጠመዝምዝ ያለ ነገር አላትና እንደዚሁ ጠመዝምዝ ያለ ነገር ይኖራቸዋል ስድስተኛ ፊደሎች። ሰባተኛ ፊደሎች ከአራተኛ ፊደሎች በተቃራኒ በኩል እግራቸው ያጥራል። እነዚህ በግራ በኩል ያለው እግራቸው ሲያጥር ሰባተኛ ፊደሎች ጋር ስንሄድ ደግሞ ባለ ሁለት እግር ወይም ባለ ሶስት እግር ፊደሎች ከሆኑ በግራ በኩል ያለው እግራቸው ያጥራል ማለት ነው። እንግዲህ በዚህ መሰረት በዋናነት ይህንን የመጀመሪያ ፊደላትን በትክክል እነግራችኋለሁ። በዚህ መሰረት እናንተ ያ ሁለተኛ እና የሶስተኛ ፊደላት እንዴት እንደሆኑ ደግሞ ያው ለማስረዳት እሞክራለሁ። እንደዚሁም ደግሞ እነዚህን የመጀመሪያ ፊደላት የምትይዙትን እንዴት እንደሆነ ቃላት እየመሰረቱ በእነዚህ ፊደላት እያነበብኩላችሁ እንዴት እንደምትይዟቸው አሳያችኋለሁ። ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ላይክ ሸር እያደረጋችሁ ዩቲባችን አበረታቱ። መማር የምትፈልጉ ደውሉልን። ቪዲዮንም ጀምራችሁ አትተውት፣ እስከ መጨረሻው ተከታተሉ። እንግዲህ በአማርኛ ፊደላት ውስጥ ሶስት የሀ ቤተሰቦች አሉ። እንደምታዩዋቸው ሶስት ሀ የሀ ቤተሰቦች ሳይሆን ሶስት የተለያዩ ሀ፣ በድምፅ ተመሳሳይ በቅርጽ የተለያዩ ሶስት ሀዎች አሉ። እንደዚሁም ደግሞ ሁለት የሰ ፊደሎች አሉ። እንዲሁም ደግሞ ሁለት ፊደሎች እና ሁለት የፀ ፊደሎች በድምፅ የተመሳሳይ በቅርጽ ግን የተለያዩ ማለት ነው። እነዚህ እንደምታዩቸው ሀ ሀ ሀ ናቸው። ሶስቱም ተመሳሳይ ድምፅ አላቸው። በቅርጽ ግን እንደምታያቸው ይለያያሉ። እነዚህ እያንዳንዳቸው ሰባት ሰባት ቤተሰቦች አሏቸው። እነዚህ ሰባት ቤተሰቦቻቸው ሁለተኛው ጋር ለምሳሌ እነዚህን ፊደሎች ከያዛችሁ በኋላ ሁለተኛ ቤተሰቦቻቸውን ለማወቅ የዚችም ከዚህ ጋር መቀጠል ነው። የዚችም ከዚች ጎኗ ላይ ወደ ጎን መቀጠል፣ የዚችም ጎኗ ላይ መቀጠል ይሆናል። እንግዲህ እነዚህም መያዛችሁ በዋናነት ሙሉ የአማርኛ ፊደላትን ለመረዳት በጣም ቀላል ነው ማለት ነው። ከዚያ ለምትለው ሁሎችን እየጻፋችሁ ለመለማመድ ሞክሩ። ለ ይህ መጀመሪያ የለቤተሰብ ሌላ ሰባት ናቸው። ከለጋ ስድስት ሌላ ፊደሎች አሉ ማለት ነው። ከለቤተሰቦች ጋር የመጀመሪያ ፊደልች ናት። ሁለተኛዋ ለመሆን ከዚች ጋር ከጎኗ ላይ መቀጠል ነው። ሶስተኛዋ ከእግሯ ላይ ወደ ጎን ማጣመም ነው እንዳሳየኋችው። አራተኛም ከሆነ በዚህ በኩል ያለውን እግሯን ማሳጠር ነው። እንግዲህ አራተኛ ፊደሎች ጋር ባለ ሁለት እግር ፊደል ከሆኑ እያልኳቸው ነበር። ካለ ባለ ሁለት እግር ፊደሎች መካከል ይሃ ለ ሰ በ በ ሸ ሀ አ ዘ ዠ ደ ጀ ጠ ጨ እና ጸን እዩዋቸው። እንግዲህ ግርግራቸውን እዩ። እነዚህ ፊደሎች አራተኛ ፊደል ላይ አራተኛ የፊደል ቤተሰቦቻቸው ጋር ስትሄዱ በግራ በኩል ያለው በዚህ በዚህ በኩል ያለው እግራቸው ያጥራል ማለት ነው። እዩዋቸው፣ ሁሎቹንም እዩዋቸው። ስለዚህ በቀላሉ እነዚህን ከያዛችሁ በኋላ አራተኛ ፊደላቸውን ለመመስረት በዚህ በግራ በኩል ያለውን እግራቸው ማሳጠር ባለ ሁለት እግር ፊደሎች ከሆኑ ማለት ነው። ከዛ በተጨማሪ የሁሉም ፊደሎች ጋራ ባህሪያቸው የሆነው ደግሞ በጎን በጎናቸው መጨመር ሁለተኛ ፊደሎች ላይ፣ እግራቸውን ማጣመም ሶስተኛ ፊደሎች ላይ፣ አምስተኛ ፊደሎች ላይ ከግራቸው ላይ ቀለበት ማድረግ ነው። ስለዚህ ይህንን እንደ ኮንሴፕት ያዙና እነዚህም ፊደሎች እየጻፋችሁ ተለማመዱ። እኔ በዝግታ እና በጥሞና ሁሎቹንም ድምጻቸውን ጠራላችኋለሁ። ከኔ ጋር እየጠራችሁ እየጻፋችሁ ተለማመዱ። እኔ ደግሞ እነዚህ በእነዚህ ፊደላት ቃላት እየመሰረቱ ቅርጻቸው ደግሞ እንዴት እንደሚቀየር እያሳያችኋለሁ። ቃላት እየመሰረቱ ደግሞ እንዴት እንደምትይዟቸውም በሚያግዝ ሁኔታ አስተምራችኋለሁ ማለት ነው። ሀ ሀ ሀ ሶስት ሀ። ለ መ ረ። ይኸው ይቺ ለናት፣ ይቺ መ፣ ይቺ ደግሞ ረ። አሁን ይቺ ማናት ነው ያልኋችሁ? ለ። ከዛ ይቺ መ፣ ይቺ ደግሞ ረ ቀጥላ ያለችዋ ሁለት የሰ ቤተሰቦች ሁለት ፊደሎች አሉ ብያችኋለሁ። አንዷ ሰ ይች ናት። ሰ ይችኛዋ ሰ ይሄው። ሁለቶቹ ማን ማን ናቸው? ሰ ሰ ይሄው። ከዚህ ጋር ስንት ሀዎች አየን? ሶስት ሀ። ከዚህ ጋር ደግሞ ሁለት የሰ ፊደሎች የተለያየ ቅርጽ፣ ተመሳሳይ ድምጽ ያላቸው። ከዛ ሌሎቹ ጋር ደግሞ በ በ ይው በእና በንዩዋቸው በ ይችኛዋ በ ይችኛዋ ደግሞ በ ይቺ በ ይቺ በ እንግዲህ በበና በበ መካከል ያለው ይችኛዋ በ አናቷ ላይ የሆነች አግድም መስመር ነገር እንዲሁ ከእሷ ጋር ንክኪ የሌለው ግን አግድም መስመር ከአናቷ ላይ የሆነ ጫር የተደረገ ሪቫን ነገር አለው ማለት ነው። በ ከዚያ ሸ እንግዲህ ሸ ከበ የሚለየው ዩት ይችኛ በቀጥታ በቋሚ መስመር ከሸ ጋር የተያያዘ ነገር ነው። ሸ ቀ ደጋግማችሁ እዩት። ይቺ በእናት እዚያ በ፣ ሸ፣ ቀ። ሌላኛዋ ይቺ ተ፣ ቸ፣ እያቸው። የተ እና የቸ ልዩነት ይውቸ ሁለት አግድም መስመር፣ አንዱ ከናቷ ላይ፣ አንዱ ከመሃሉ ወገቧ ላይ ያለው። ተ ደግሞ ከመሃሉ ወገቧ ላይ ብቻ መስቀል የመሰለ ቅርጽ ያላት ፊደል ናት። ተ፣ ቸ። ከዛ የ የ ነ ኘ ይሄው ነ እና ኘ ደግሞ እያቸው። ነ ያው ይህቺ ጠመዝመዝ ያለች ነገር ናት። ኘ ደግሞ ጠመዝመዝ ያለች ነገር ሆና ካናቷ ላይ አግድም መስመር የተጨመረባት፣ ልክ እንደ በና እንደ በ እንደ አይነት ልዩነት ማለት እንደዚህ እና እንደዚህ። ይሄው ይህቺም እንደዚህ ነው። ይቻ አግድም መስመሯ ባትኖር ነ ናት ማለት ነው። ስለዚህ እች ማን ትባላለች? ነ አግድም መስመር ካናቷ ላይ ሲኖር ይች ደግሞ ከ እንግዲህ በከ እና በህ መካከል ስታያቸው ከ ህ ተመሳሳይ ናቸው፣ ግን የችኛዋ ከአናቷ ላይ አግድም መስመር ወይም ሪባን ነገር አላት። ይችኛዋ ደግሞ ዩት የላትም ማለት ነው። ስለዚህ እቺ ከ ትባላለች። ከከ ላይ አናቷ ላይ አግድም መስመር የተጨመረባት ፊደል ደግሞ ህ ተብላ ትጠራለች። ከዚያ አ አ ይህ ሁለት አዎች አሉ። እንግዲህ በአረንጓዴ በአረንጓዴ እንትን ያሉ ተመሳሳይ ድምጽ ያላቸው የተለያዩ ወይ የቱ ናቸው? ይቺ ሁለት አናት ይሄው፣ ይቺም አናት፣ ይቺም አ በቅርጽ ይለያያሉ እንደምታዩቸው፣ በድምጽ በጽሑፍ ስጽፉ ሁለቶቹንም አዎች ከሁለት አንዱ መርታቸው ብትጠቀሙ ትክክል ናቸው ማለት ነው። አ አ ወ ይቺ ወ ዘ ዠ የበዘና በጀ መካከል ያለውንም እዩት የብዙ ካናቷ ላይ ወደኋላ ወደኋላ የሆነ ነገር ዞር ዞር ያለ ነው። ዘ ይችናት። ስለዚህ ይቺ ዘ ትባላለች። ይቺ ደግሞ ዥ ደ ጀ። ይኸው የደንና የጀንም ማየት ትችላላችሁ። ደን ትጽፉና ካናቱ ላይ እንደዚህ ያድርጋችሁ ብታደርጉት ጀ ይሆናል ማለት ነው። በሚገርም ሁኔታ የቤተሰቦቻቸው ቅጥል አቀጻጸለም እንደዚሁ ተመሳሳይ ሂደት ነው ያለው። ልዩነታቸው ካናታቸው ላይ ባለው ሪባን ብቻ ነው ማለት ነው። ጀ ከዛ ይቺ ገ ጠ ጠ ጨ ጠና ጨም ይመሳሰላሉ። ሶስት ሶስት እግር አላቸው። እንግዲህ ከጠ ላይ ከእግሮቿ ላይ ቀለበት ቀለበት ከሁሎቹም ላይ ብታደርጓት ጨ ልትሆን ትችላለች። የሚለያቸው በዚህ በቀለበታቸው ነው እንጂ ጠና ጨ ቀለበት የሌላት ይቺ እንግዲህ ጠ ትባላለች። ጠ ይቺኛዋ ደግሞ ጨ እቺ ፈ ፈ፣ ይቺ ጰ ጰ፣ ይቺ ደግሞ ጸ ጸ፣ ይቺም ፀ። እንግዲህ ሁለት ፀ፣ የተለያዩ ቅርጽ ያላቸው ጸዎች፣ በድምፅ ደግሞ ተመሳሳይ ሁለት ፀ። ይቺ መጨረሻዋ ፐ። ስለዚህ እነዚህን በትክክል እየጻፋችሁ ተለማመዱባቸው። እነዚህም በትክክል ከያዛችሁ በኋላ ቀደም እንዳሳየኋችሁ አሁን በድጋሚ ላሳያችሁ። ለመጀመሪያ ፊደሎች ላይ አግድም መስመር አግድም መስመር ከጨመርንባቸው ሁለተኛ ፊደሎቻቸው ሀ ከሆነ ሁ፣ ለ ከሆነ ሉ፣ በ ከሆነ ቡ፣ በ ከሆነ ቡ፣ ሸ ከሆነ ሹ፣ ቀ ከሆነ ቁ እየተባለ ይጠራል። እንግዲህ ውው ድምጽ ይኖረዋል ማለት ነው። ለማንኛውም ማንኛውም ፊደል ከጎኑ ላይ አግድም መስመር ከተደረገበት ሁለተኛው የፊደል ቤተሰብ ይሆናል የዛ ቤተሰብ ሁለተኛው ቤተሰቡ ለምሳሌ የነ ከጎኑ ላይ እንደዚህ ቢደረግበት ሁለተኛው ቤተሰቡ ይሆናል ማለት ነው። ስለዚህ እናንተ በትክክል እየጻፋችሁ የአንደኛ ቤተሰቡን መያዝ በጣም አስፈላጊ እና መሰረታዊ ነገር ይሆናል ማለት ነው። የአማርኛ ፊደላትን ለመያዝ ሶስተኛ ፊደላቸው ደግሞ ወደ ግራ ወደ ግራ በኩል እግራቸው ሸፈፍ ሸፈፍ ማለት እንደሆነ እነግራቸዋለሁ ነው። እንግዲህ ስለዚህ ማንኛውም ፊደል ከመጀመሪያ ፊደሉ ላይ ከእግሩ ላይ ወደ ግራ ወደ ግራ ሸፈፍ ሸፈፍ ያለ ነገር ካለው ይሄ ፊደል ሶስተኛ ፊደሉ ነው የሚሆነው አጠራሩም ሀ ከሆነ ሂ ይባላል ለከሆነ ሊ ተ ከሆነ ቲ ይ ይ የሚል ድምጽ ያለው ነገር ይሆናል መ ከሆነ ሚ ረ ከሆነ ሪ ከ ከሆነ ኪ ጨ ከሆነ ጪ ጠ ከሆነ ጢ ፈ ከሆነ ፊ የሚል ድምፅ አሁን እንደምነግራቸው አይነት ድምፅ ያለው የሁሉም የሰላሳ አራቱም ፊደሎች እንደዚህ አይነት ይ ይ የሚል ድምፅ ቅላጼ ያለው ተጨማሪ ነገር ይኖረዋል ማለት ነው

ግራ እንዳትጋቡ ከሌሎቹ ጋር ስትያዋቸው አንዳንድ እግር ነው ያላቸው። ለምሳሌ ነተ፣ ነቸ፣ እነየ፣ ነነ፣ ነኘ ስትያዋቸው ነገ ተ እነዚህ እነዚህ ወ ደግሞ ግር የላትም ምትያዋት ክብ ነገር ናት። ፀም እንደዚሁ ግር የላትም። ሰ ወደ ላይ የዞረች ናት እቺ ሀም ወደ ላይ የዞረች ናት እና እነዚህ እነዚህ አንድ ግር ወይም ግር የሌላቸው ፊደላት ከሆኑ የራሳቸው ባህሪ ያላቸው ባለ አንድ ግር ከሆኑ ግራቸው ወደ ግራ ወደ ግራ ይጣመማል። እሱም ማሳያቸው ይሆናል። ወደ ግራ ወደ ግራ ባለ ሁለት እግር ወይም ባለ ሶስት እግር ከሆነ በግራ በኩል ያለው እግራቸው ያጥራል። ይህንን ያዙ እና የማሳያቸው ይሆናል። ከዚህ አራተኛ ላይ እንግዲህ በግራ በኩል እግራቸው ያጥራል ወይም ወደ ግራ በኩል እግራቸው ይጣመማል ብያቸዋለሁ። እግራቸው የሚያጥረው እግር ያላቸው ናቸው። እግር የሌላቸው ባለአንድ እግር ብቻ የሆኑ ደግሞ ወደ ግራ በኩል እግራቸው ይጣመማል በዚህ አካሄድ ሙሉ ቅርጻቸውን መያዝ ትችላላችሁ ማለት ነው። አምስተኛ ፊደላት ከሆኑ ደግሞ ሙሉ ፊደላት የአምስተኛ ቤተሰቡ እግራቸው ላይ በቀኝ በቀኝ ሳይድ በኩል በቀኝ በኩል እግራቸው ላይ ቀለበት ቀለበት ቀለበት ቀለበት ወይም ክብ ክብ ክብ ወይም ዜሮ ዜሮ ዜሮ ነገር ይጨምራል። አምስተኛ ፊደሎቹ እንደዚህ ከሆኑ ስድስተኞቹ አብዛኛውን ጊዜ ርክርክ ወይም ዝግዛግ ነገር ይኖረዋል። እሱንም ያሳያችሁ ይሆናል። ስድስተኛዎቹ እንደዛ ከሆኑ ሰባተኞቹ ከአራተኛው ፊደል በተቃራኒ በቀኝ በቀኝ በኩል ያለው እግሩ ያጥራል፣ ወይም ከአናቱ ላይ ከሆነ ቦታው ላይ ክብ ነገር ይጨምራል። ማለት አምስተኛ ላይ ከግር ከግር በቀኝ ሳይድ በኩል ቀለበት ይኖረዋል። ከዛ በተቃራኒ ሰባተኛ ላይ ሲሄን ደግሞ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ በቀኝ ሳይዳቸው በኩል በቀኝ በኩል ያለው እግራቸው ያጥራል። ለምሳሌ የበ በዚህ በኩል ቢያጠር የቦ ደግሞ በዚህ በኩል ያጥራል ማለት ነው፣ ሰባተኛው ሲሆን እሱን እንግዲህ ላሳያችሁ ይህን ካልፏችሁ ከዚህ ላይ ላሳያችሁ እንዴት እንደሆነ። ለምሳሌ ሀ ነው ሁለተኛ ፊደሉ ለመሆን ከጎኑ ላይ እንደምታዩት ሁ ሆነ። ሶስተኛው ላይ ግሩ ይጣመማል ብያችኋለሁ፣ ይው ሂ ሆነ። አራተኛ ፊደሉ ላይ ደግሞ ባለ አንድ እግር ከሆነ ወደዚህ ይዞራል፣ ባለ ሁለት እግር ከሆነ ደግሞ በዚህ በኩል ያጥራል። እያልኳቸው የነበረው ይሄው ነው የምታዩት በዚህ በዚህ በኩል አጠረ ማለት ነው። የበን ኒ ይሄው በ አንደኛ ፊደሉ ይሄ ነው። ሁለተኛ ፊደሉ ቡ ይሄው በን ከዛ ላይ ስነግራችሁ እንደነበረ ቡ ይሄው በጎን በኩል ተከተለበት ቢ ከዚህ ጋር ላይ እዩት በግሩ ተንሻፈፈ ማለት ነው። አራተኛ ፊደሉ ላይ ስታየው ደግሞ ይሄ ባለ ሁለት ግር ፊደል ስለሆነ አንድ ግሩ በዚህ በኩል አጠረ። አምስተኛ ፊደሎች በቀኝ ሳይድ በኩል ሁሎቹም እግራቸው ላይ ቀለበት ብያችኋለሁ። እዩዋቸው እስከታች ድረስ በቀኝ በቀኝ በኩል እግራቸው ላይ ቀለበት ቀለበት ቀለበት ይኖረዋል። ስድስተኛ ፊደሎች ጠመዝመዝ ያለ ወይም ርክርክ ነገር ይኖረዋል ብያቸዋለሁ። ህ እዩዋት። ብ የተለየ ራሷ በዚህ በኩል ቅርጽ አላት። እሷንም እየጻፋቸው ተለማመዱ እና ሌሎቹንም በተደጋጋሚ ያው እየጻፋቸው ተለማመዱባቸው። ይ እዚህ ጋር ጠመዝመዝ ያለች ነገር፣ ይቺን ጠመዝመዝ ያለች። ድ ከዚህ ላይ ቀጥል። ይቺ ደግሞ ጠመዝመዝ ያለ ነገር ይበዛቸዋል። ስድስተኛ ፊደሎች የሁሎችም ወጥ ባህሪ ባይኖራቸውም ሁሉ ይህ ባህሪያቸው የተለመደ ነው። ስለዚህ አብዛኞቹን ፊደሎች በዚህ ባህሪያቸው መያዝ ትችላላችሁ። ሰባተኛ ፊደሎች ከሆኑ ደግሞ አራተኛ ቤተሰቦቻቸው ላይ በግራ በኩል ካጠረ ሰባተኛ ፊደሎቻቸው ላይ ደግሞ በቀኝ በኩል ያለ ግራቸው ያጥራል። ይኸው በባሆነ ከዚህ ጋር ደግሞ ቦ ሲሆን እዩት፣ ጀርባ ጀርባ ተዟዟረ ነገር ነው። ስለዚህ ሸ ከምናምን እያልኩ ባለ ሁለት እግር እና ባለሶስት እግር ፊደሎችን እያሳያችሁ ነበር። በዚያ መሰረት ይህ ባህሪው ሰባተኛ ላይ መጦ በዚህ በኩል ያለ ያጠራል ማለት ነው። ይው ሆ ደግሞ ቀለበት ያላቸው ፊደሎች ቶ ይሆናሉ ማለት ነው። እዚያ እነዚህ እነዚህንም እዩ፣ በዚህ በኩል ያለው ግር አጠረ። ሌሎቹንም እዩዋቸው ተ፣ ቱ፣ ቲ ግር ጠማማ። ታ ባለ አንድ ግር ከሆነ ወደዚህ መዞር። ቴ ሁሉም ፊደል ቀለበት ይኖረዋል። አምስተኛ ላይ ብያቸዋለሁ። ት ው ቶ ካናቷ ላይ ቀለበት ከንም እዩት ይኸው ኩ- ከጎኑ ላይ እንደምታዩት ኪ ካ በዚህ በኩል ባለ ሁለት እግር ስለሆነ አጠረ ኬ የሁሉም ፊደሎች በቀኝ በኩል ቀለበት ይኖረዋል ብያቸዋሉ አምስተኛ ላይ ይኸው አላት ክ ደግሞ ርክርክ ነገር ነው ወይም ዝግዛግ ነገር ከዚህ ጋር አላት ክ ኮ ባለ ሁለት እግር ስለሆነ በቀኝ በኩል ያለው እግሩ አጠረ ማለት ነው ሰባተኛው ላይ ደ ይኸው ዱ ሁለተኛ ፊደሉ በዚህ በኩል አግድም መስመር ዲ እግሩ ሸፋፋ ሶስተኛ ላይ ሁሎችም ወደ ቀኝ በኩል እግራቸውን ይሻፈፋል ብያችኋለሁ። ዳ በግራ በኩል ባለ ሁለት እግር ፊደላት ወይም ባለ ሶስት ከሆኑ እግራቸው ያጠራል። ዴ አምስተኛ ፊደሎቹ ላይ ሁሉም ፊደሎች በቀኝ ሳሄድ በኩል ቀለበት ወይም ክብ ነገር ይኖራቸዋል ብያችኋለሁ። ድ ያው ከዚህ ጋር ላይ የጻፋችሁ ሰለማመዱ ከአናቷ ላይ ያልቻግልኝ ወይም ሰረዝ ነገር አላት። ዶ ደግሞ በቀኝ በኩል ያለው እግሩ አጥሯል። ያው ባለ ሁለት እግር ከሆነ በቀኝ በኩል ያለው እግሩ ያጠራል ብያችኋለሁ። ከዚያ ፐ ባለ አንድ እግር ፊደል ነው። ይህ ፊደል ደግሞ ፑ የው በጎን በኩል ሁለተኛው ላይ ማንኛውም ፊደል እንደሚኖረው አለው እግሩ ወደዚህ ተጣመመ። ሶስተኛ ላይ ፒ ፓ ይው ወደዚህ ወደ ግራ በኩል ተጣመመ። ይሄ ወደ ቀኝ በኩል የተጣመመው ሁለተኛ ሶሪ ሶስተኛ ፊደሉ ላይ። ከዚህ ጋር ደግሞ ወደ ግራ፣ ባለ አንድ እግር ፊደሎች ከሆኑ ወደ ግራ በኩል እግራቸው ይጣመማል። አራተኛ፣ ባለ ሁለት እግር ከሆኑ ደግሞ በግራ በኩል እግራቸው ያጥራል ብያችኋለሁ። በዛ መሰረት እዩአቸው። አምስተኛ ፊደሎች በቀኝ ሳይዳቸው በኩል ክብ ወይም ቀለበት ወይም ዜሮ የመሰለ ነገር ይኖረዋል። ብያቸዋለሁ። እዩዋቸው። በምንም አንገድ እዩት። ይህ ባህሪ ያለው ማለት ነው። ከዛ ስድስተኛ ላይ ርክርክ ወይም ዝግዛግ ነገር ይኖረዋል። ፖ ይህን ይመስላል። እንግዲህ ይህን ያህል ከተረዳችሁ አሁን የአንደኛ ፊደሎቹን አንድ በአንድ ለመረዳት ምን እናድርግ ብላችሁ ባላችሁ መሰረት በእነዚያ በእያንዳንዱ በቀላሉ ቃላት እየመሰረቱ እነዚህን ቃላት አነብላችኋለሁ እናንተ እነዚያን ቃላት እየጻፋችሁ እየደጋገማችሁ እያነበባችሁ በእነዚህ በአንደኛ ፊደላት ብቻ የተመሰረቱ ቃላት ስለሆኑ በአንደኛ ፊደላት ውስጥ የተመሰረቱ ቃላትን እየጻፋችሁ ከተለማመዳችሁ በቀላሉ አንደኛ ፊደላትን ትይዛላችሁ ማለት ነው። ለዚያ ይጠቅማቸዋል ብዬ ያሰብኩትን ቃላት ጽፌላችኋለሁ። ለምሳሌ ከዚህ ጋር ሀ፣ ገ፣ ረ። ይኸው ይቺ ሀ ናት፣ ይቺ ገ፣ ይቺ ረ። ይህንን ጻፉ። ሶስት ፊደል ያዛችሁ ማለት ነው በቀላሉ ሀገረ እንግዲህ ሀ ሶስት የተለያዩ ሀዎች አሉ ብያችኋለሁ። ከዚህ ላይ ከሶስቱ ሀዎች አንዷን ነው አምጥቼ የተጠቀሙት። እናንተ እነዚያን እዚያ ላይ ያያችኋቸውን ሶስቱንም ፊደላት የመረጣችሁ የሚመቻችሁን መጽሐፍ ትችላላችሁ። ከዚህ ላይ ሀገረ ይላል። እዚህ ጋር ስንመጣ መረቀ፣ መም የመጀመሪያ ፊደል ናት። ረም የመጀመሪያ ፊደል ናት። ቀ መረቀ ይህን እያነበባችሁ እየጻፋችሁ ብትለማመዱ በቀላሉ የአንደኛ ፊደላትን ትይዛላችሁ ማለት ነው። መረቀ። ሰለጠነ እዩት። ይቺ ሰም የአንደኛ ፊደል ናት፣ ለም የአንደኛ ፊደል ናት፣ ጠም አንደኛ ፊደል ናት፣ ነም አንደኛ ፊደል ናት። እዚያ ይህን ስታነቡት ሰለጠነ፣ ሰለጠነ። ቀነሰ ይቺ ቀ አንደኛ ፊደል ናት፣ ነም አንደኛ ፊደል ናት፣ ሰም አንደኛ ፊደል ናት። ቀነሰ። የነበረ ይኸው የም አንደኛ ፊደል ናት። ነም አንደኛ ፊደል ናት። በም አንደኛ ፊደል ናት። ረም አንደኛ ፊደል ናት። በዛ መሰረት ይህን ከጻፋችሁ እነዚህን ሁሉ ፊደል ትይዛላችሁ ማለት ነው። የነበረ ከዛ ይቺ ደ ሀደ። ይቺ ሀ አንደኛ ፊደል ናት። ይቺም ደ አንደኛ ፊደል ናት። ሀደ የሚል ቃል ተጻፈ ማለት ነው። ጀመረ። ይቺ ጀም አንደኛ ፊደል ናት። መም አንደኛ ፊደል ናት። ረም አንደኛ ፊደል ናት። ስታነቡት ጀመረ። ጨከነ ይሄው ጨም አንደኛ ፊደል ናት። ከም አንደኛ ናት። ነም እንደዚሁ ጨከነ። እንግዲህ ሁሎቹም እዚህ ላይ እየጻፏቸው አንደኛ ፊደል መሆናቸውን ኤክስፔክት አድርጋቸው ተረዱ፣ እና ከዛ በኋላ እየጻፋችሁ ተለማመዱባቸው። እኔ በትክክል አነብላችኋለሁ አንድ ባንድ። ለ ቀ መ ለቀመ። መ ረ ጠ መረጠ፣ መረጠ። ሰ በ ሰ በ ሰበሰበ በተነ በተነ ነጠቀ ነጠቀ ወቀሰ ወቀሰ ገሰጸ ገሰጸ ጸደቀ ጸደቀ። እንግዲህ እነዚህ እነዚህን የጻፋችሁ ከተለማመዳችሁ ከነዚህ ውስጥ ያሉ አንደኛ ቃላት እንዴት ማንበብ እንደምችሉ ትለማመዳላችሁ ማለት ነው። ሁለተኛ ደግሞ የመጀመሪያ ፊደላትን የአማርኛ ፊደላትን ታውቃላችሁ። እነዚህን የአማርኛ ፊደላት የመጀመሪያዎቹን ካወቃችሁ ሁለተኛ፣ ሶስተኞቹን፣ አራተኛ፣ አምስተኛ፣ ስድስተኛ ደግሞ እንዴት እንደሚነበብ አሳያቻችኋለሁ። ከዚህም በተጨማሪ ደግሞ ሙሉ የአማርኛ ፊደላትን በለቀቁበት ቪዲዮ ገብታችሁ አንድ በአንድ ማየት ትችላላችሁ፣ በቀላሉ መረዳት ትችላላችሁ። ስለዚህ ይህንን እየጻፋችሁ ተለማመዱ። ለጠፈ ይኸው ለጠፈ መ ከ ረ መከረ ረ ከ ሰ ረከሰ ተ ከ ለ ተከለ አ ገ ኘ አገኘ ዘ ለ ለ ዘለለ ጠ ረ ገ ጠረገ ተ ጸ ጸ ተ ተጸጸተ ለመ ነ ለመነ መ ጠ ነ መጠነ ሸ ለ መ ሸለመ ቸ ለ ሰ ቸለሰ ከ በረ ከበረ ደገ መ ደገመ ጨ በ ጠ ጨበጠ ጰ ሰ ጰሰ። እንግዲህ እነዚህን እየደጋገማችሁ እየጻፋችሁ ድምጻቸውን ደግሞ እንደዚህ በትክክል እየሰማችሁ ከተለማመዳችሁ እርግጠኛ ነኝ እነዚህን ፊደላት በትክክል ትረዳላችሁ ብዬ አስባለሁ። እንግዲህ መማር የምትፈልጉ ባስቀምጥነው ስልካችን እንደውሉልን በቀጥታ እናንተ በሚመቻችሁ ሰዓት እየገባ እናስተምራችኋለን። እንግዲህ ቤተሰብ ያልሆናችሁ ላይክ ሰብስክራይብ፣ ሸር እያደረጋችሁ ዩቱባችን አበረታቱ። በሌላ ዝግጅት እስከምንገናኝ ሰላም ነው።